ላይ እንደመሆኑ መጠን ብዙ አይነት የፋይናንሻል ዲስትሪክቶች፣ ባንኮች፣ የአፍሪካ ህብረት እንደዚሁም ከሴኩሪቲ አንጻር የፖሊስ ስቴሽኖች የሚገኙበት ቦታ ነው። ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ አማራጭ ነው እንግዲህ ወደ ገበያ ይዘን ይመጣ ነው። ቅድመ ክፍያው 1 ፐርሰንት ነው። ቀሪ ክፍያዎች ላይ ምንም አይነት የዋጋ ወይም ደግሞ የዶላር ወይም የማታል ስክሌሽን ፕራይስ ስክሌሽን የምለው ነገር የለም። ሰላም! ውድ የኑሮ በሸገር ተመልካቾቻችን ዛሬ ደግሞ ከጀርባ የምትመለከቱትን ግዙፍ የመኖሪያ አፓርትመንት በመሀል አዲስ አበባ ሜክሲኮ ገንብቶ ያስረከበው አልሳም አሁን ደግሞ እዚሁ አጠገቡ አዲስ ሳይት ለሽያጭ እንዳወጣ ሰምቼ ስለ እሱ መረጃ ለመጠየቅ እዚህ ተገኝቻለሁ። እኔ ኑሀሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም ሰላም እንኳን ደህና መጣሽ እንና ል ባላለ እንኳን ደህና መጣሽ ነው። እንኳን በደህና ቆየኸኝ ሳሙኤል። ዛሬ እንግዲህ እዚህ የተገኘሁበት ዋነኛው ምክንያት ከዚህ ቀደም በርካታ ሳይቶችን በማስረከብ የሚታወቀው አልሳም ዛሬ ደግሞ መሀል ሜክሲኮ ላይ አዲስ ሳይት ላውንች እንዳደረጋችሁ ሰምቼ እሱን ለማየት ነው የመጣሁት። አዎ በትክክል እንኳን ወደ አልሳም ፕሮፐርቲስ በሰላም መጣሽ። ያው ይሄ አልሳም ኮምፓውንዳችን ነው። እንግዲህ እንደምታየው ጌትድ የሆነ ኮምፓውንድ ነው። በውስጡ በፊት ለፊት በኩል እንደምታየው የገበያ ማዕከላችን አለን። ጨለለቅ በሚባለው የሚታወቀው ይህኛው ደግሞ ያስረከብ ነው አልሳም ቁጥር አንድ መታችን ነው። ጂ ፕላስ ሀያ የሆነ ሁለት ቤዝመንት ያለው በጣም ሞደርን የሆነ ቢልዲንግ ነው። እንግዲህ አዲሱ ሳይታችን ደግሞ የሚገኘው ከዚህ አሁን ከአሳከብነው ሳይት ጀርባ የሚገኝ ሳይታችን ነው እዚህ ሳይት ላይ እንግዲህ ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ የሆኑ አፎርደብል የሆኑ ቆንጆ ቆንጆ ሀውሶችን ነው ለገበያ ይዘን የቀረብ ነው። እንግዲህ እዚህ ያሳከብነው አፓርትመንቶች ላይ እንደምታየው ሰፋ ያለ ኮምፓውንድ አለው። ወደ ሶስት የሚሆኑ መግቢያ በሮች አሉት። ሴኩሪቲው በጣም እንደተጠበቀ ነው። መኪና እነዚህ የምታያቸው እንግዲህ እንግዶች ሲመጡ ቤተሰብ ለመጎብኘት ለመጠየቅ እዚህ ያሳከብነው አፓርትመንት ውስጥ ለሚመጡ ያዘጋጀናቸው ስፔሶች ናቸው። ሰፊ ነው። በጣም በጣም ሰፊ ነው። አዎ፣ ግቢው እንደምታየው። እዛ ጋር ደግሞ የምታያቸው አረንጓዴዎቹ ከላይ ያሉት ፓወር ሀውስ ይባላሉ። ትራንስፎርመር ነው አሁን ሌላ ቦታ የተለመደው፣ እኛ ግን ፓወር ሃውሶችን ነው የምንጠቀመው። ከስር ደግሞ እንደምታያቸው ቀይ ቀዮቹ ጄኔሬተሮች ናቸው። ወደ አራት የሚሆኑ ብሎኮች አሉ እዚህ ላይ እና ለእያንዳንዱ ብሎኮች ኦልሞስት አራት የሚሆኑ ጄኔሬተሮች አሏቸው። የኛ ጀኔሬተሮች አለ ለየት የሚያደርጋቸው ብዙ ጊዜ የተለመደው ኮመን ኤሪያ ላይ ብቻ በማብራት ነው መብራት ሲሄድና፣ የኛዎቹ ግን ውስጥ ያሉትን ቤቶች መኖሪያ ቤቶቹንም ጨምሮ እንደ ስቶቭ እንደ ምጣድ የመሳሰሉትንም ማንቀሳቀስ የሚችሉ ናቸው። ከላይ ያሉት ደግሞ ትራንስፎርመሮቹ እንደምታያቸው ፓወር ሃውሶቹ በተለይ አሁን ዘመኑ እየዘመነ ነው፣ ኢቪ የመኪና ቻጀሮች እየመጡ ነው። ኦልሞስት ለብዙ ለአብዛኛው ለሚሆኑ ደንበኞች በሚበቃ መጠን ነው እነዚህ ፓወር ሰፕላይ ማድረግ የሚችሉትና ምንድነው ዲፈረንሳቸው ሲጀመር ኦልሞስት ትሪፕል የሚያደርጉ ናቸው እና እያንዳንዱ ብሎክ የራሱ የሆነ ነው ፓወር ሀውስ ያላቸው ሶ የመብራት ችግር እዚህ ቤት አያሳስብም ማለት ነው ደህንነት በሚመለከት ቅድም እንደነገርኩት ሶስት መግቢያ በሮች አሉ እነዚህ ሶስት በሮች ላይ እንግዲህ በቂ የሆኑ ጥበቃዎች አሉ በተጨማሪም ደግሞ እንደምታያቸው በየመንገዶቹ ላይ ሴኩሪቲ ካሜራዎች ተገጥሟል እንደምታየው ማለት ስለዚህ ደህንነቱም የመብራት ኃይሉ ምንም አያሳስብም ሁሉም ነገር በጣም አስተማማኝ የሆነ ነው በጣም አሪፍ ነው ወደ ውስጥ ንግባ እንግዲህ ያስረከብነው ጨለለ ቁጥር አንድ ሳይታችን ነው። ይህኛውን ሳይታችን እንኳን እኔ ማቋለው የመጠው ቡና ጠጣለ። በብዙዎች ዘንድ ሜክሲኮ አካባቢ ላይ ተወዳጅ የሆነ ካፌ ነው። ፋርማሲዎች አሉ፣ እዚህ ውስጥ ካፌዎች አሉ፣ ሱፐርማርኬቶች አሉ። ይህን ይመስላል። እንግዲህ ይኸኛው በጣም ነው የሚያምረው። ስለዚህ ሃይብሪድ ነው ማለት ነው። ሃይብሪድ ነው። እስከ ሁለተኛ ሁለት ድረስ ኮሜርሻል ነው። ከዛ በላይ ያለው ደግሞ የመኖሪያ አፓርትመንት ነው። እስኪ አሁን ደግሞ ሳምፕል ሀውሶቻችን እንያቸው። ደስ ይለኛል። ካሜራ ይታየኛል እዚህ ጋር ሳሙኤል፣ ልክ ነሽ። ሴፍቲ እና ሴኩሪቲ ያው ቅድሚያ እንሰጣለን። እነዚህ ሴኩሪቲ ካሜራዎች ናቸው። በየፍሎሩ ላይ እንግዲህ በቂ የሆኑ ሴኩሪቲ ካሜራዎች አሉ። በተጨማሪ ደግሞ ስሞክ ዲቴክተሮች አሉ። እነዚህ ስሞክ ዲቴክተሮች በማንኛውም ጊዜ ሰዓት ቢነሳ ወዲያው አላርም ይሰጠናል። ፋይር ሆዞች አሉ፣ እነሱ በመጠቀም እንግዲህ የተፈጠረ አደጋ ካለ ያንን ለመከላከል ይረዳናል። ኮሪደራችን ደግሞ እንደምታዩ ያው ሆቴል ሳይዝ ስታንዳርድ የሆነ ሰፋ ሰፋ ያለ ነው። እሺ ኖሃሚ ሳምፕል ሃውሳችን ይህን ይመስላል። ወይ በጣም ያምራል። አዎ ባለ ስንት ካሬ ነው አሁን ይሄ ይሄ ባለ 120 ካሬ ባለ ሁለት መኝታ አፓርትመንት ነው። እንግዲህ ሲሊንግ ሀይቱም እንደምታየው ጂፕሰን ቦርድም ተሰርቶለት ከፍ ያለ ነው። ኪችን ካቢኔቶቹም እንደምታያቸው ያው ኦፕን ኪችን ነው። ኦፕን ኪችን ነው። ሜካኒካሊ የሆኑ ሳከሮች የተገጠሙለት ነው። እንደዚሁም ደግሞ ኢንተርኮም ሲስተሞች የተካተቱለት እንግዲህ ዘመናዊ የሆነ አፓርትመንት ነው። ለኑሮ ምቹ የሆነ ለኢንቨስትመንት ምቹ የሆነ አፓርትመንታችን ነው እንግዲህ በጣም ያምራል። በእኔ በኩል ወድጃ ያለው ስፋቱም በደንብ ለቀቅ ያለ ነው፣ ከፍታውም አሪፍ ነው። አዎ ልክ ነሽ። ለዛ ስለዚህ በዚህ ደረጃ አንጠብቅ ቀጣይ የምታስረክቡት ሳይታችሁ ላይ እንደውም ከዚህ በተሻለ ደረጃ ጠብቁ። እንግዲህ እሺ። ሶ ደሞ ቴራሱን ደሞ በቀጣይ ላሳይሽ። እሺ፣ ደስ ይለኛል። እንግዲህ የመጀመሪያ ሳይታችን ላይ የሚገኘው 21ኛ ወለል ላይ ያለው ግሪን ቴራሳችን ነው። በጣም ነው የሚያምር እንደማየው ከሆነ እንግዲህ በጣም ሰፋ ያለ ነው፣ የተዋበ ነው። ኢቨን ነዋሪዎች ኢቨንት ማዘጋጀት ቢፈልጉ የትም ሄድ ሳይጠበቅባቸው እዚሁ ማድረግ ይችላሉ ይችላሉ በጣም የራሳችን ላይ ያለው ቪዩ ይህን ይመስላል። የሚገነባውን ፕሮጀክታችን ላይ እንግዲህ ከዚህ ተመሳሳይ የሆነ አይነት ቪዩ ነው የሚያገኘው። እንደምታየው የፋይናንስ ዲስትሪክት እንደመሆኑ መጠበቅ ሜክሲኮ፣ የተለያዩ የባንክ ሄድኳርተሮች የምታይበት የተለያዩ ነ ተቋማት የምታይበት ነው እንደ መሀል እንግዲህ አዲስ አበባ ላይ ስለሆነ ያለው ሳይታችሁ፣ አማካኝ የሆነ ቪዩ ወይም ደግሞ እይታን ማግኘት እንችላለን ማለት ነው። ነው በጣም እንደምታየው ነው ነው በጣም ቆንጆ ቪው ያለው ወድጄዋለሁ። እሺ እናመሰግናለን። እንግዲህ ደግሞ ስለ አዲሱ ሳይታችን ቢሮ ላይ ተጨማሪ መግለጫ ሰጥሻለሁ። እሺ ደስ ይለኛል። እሺ ሳሙኤል፣ ከዚህ በፊት እንግዲህ በኑሮ በሸገር እዚህ አልሳም ሪል ስቴት ተገኝተ ነበር። ከዛም በመነሳት አልሳም ከሪል ስቴት ዘርፉን ባሻገር ኢምፖርትና ኤክስፖርት እንዲሁም ደግሞ ማኑፋክቸሪንግ ሴክተሮች ላይ እንደተሰማራ ይታወቃል። ነገር ግን ይህን ቪዲዮ ለመጀመሪያ ጊዜ ለሚያዩ ተመልካቾቻችን ከአንተ አንደበት እስቲ አልሳም ማን ነው የሚለውን ንገራቸው። አልሳም እንግዲህ ላለፉት 30 ዓመታት ውስጥ በተለያየ አይነት ንግድ ዘርፍ ውስጥ የተሰማራ ነው። ለምሳሌ ያክል በኢምፖርት ኤክስፖርት፣ በማኒፋክቸሪንግ፣ በቢል ስቴት ዘርፍ የተሰማራ ትልቅ የሆነ ካምፓኒ ነው። ለምሳሌ በኢምፖርት ኤክስፖርት ውስጥ ከሚያስመጣቸው ፕሮዳክት መካከል እንደ ቢክ እስክሪብቶ፣ ሲና ላይን ደብተር ኪዊ የጫማ ቀለም ኮልጌት የመሳሰሉትን በማስመጣት ይታወቃል። በማምረት ዘርፉ ደግሞ እንደ ቢ29 የመሳሰሉ አንጋፋ የሆኑ ሳሙናዎችን እንደውም በቅርቡ ደግሞ ከሰማችሁ ቢክስክሪፕቶን እንደውም ልናመርት አጠናቀናል። በሪልስቴቱ ዘርፍ ደግሞ ኦልሞስት ወደ ሶስት የሚሆኑ ፕሮጀክቶችን ገንብተን አስረክበናል። እነዚህ ሪል ስቴት ፕሮጀክቶች ለመጥቀስ ያክል የመጀመሪያ ሳይታችን ቦሌ አካባቢ የሚገኘው ሊና አፓርትመንት ሲሆን፣ ሁለተኛ ደግሞ ካሳንቺስ አካባቢ የሚገኝ ሳኩር አፓርትመንት የምንለው አለ። ሶስተኛው ደግሞ ቅድም ለመጎብኘት እንደቻልሽው አልሳም ቁጥር አንድ አፓርትመንታችን ነው። ስለዚህ አልሳም በሪል ስቴት ቆይታው እስካሁን ድረስ ሶስት አፓርትመንቶችን አስረክቧል ማለት ነው። ሶስት አፓርትመንቶችን ለደንበኞቹ ገንብቶ አስረክበዋል። በጣም አሪፍ። አልሳም ከዚህ በፊት ከሚታወቅባቸው ነገሮች አሁን ላይ ምን የተለየ ነገር ይዞ መጥቷል? ኦኬ እንግዲህ በበፊት በተለመዶ ትሬንዳችን ባለ ሁለትና ባለ ሶስት መኝታ ነበር ይዘን ወደ ገበያ የመጣ ነው። አሁን ግን በተሻለ መንገድ በደንበኞቻችን ጥያቄ መሰረት ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ አማራጭ ነው እንግዲህ ወደ ገበያ ይዘን የመጣ ነው። ስለዚህ በአሁኑ ሳይታችሁ ላይ ባለ አንድ መኝታ ተካቷል ማለት ነው። በሚገባ ባለ አንድ መኝታ ተካቷል። ይሄ ደግሞ ለከስተመሮችም ጥሩ አማራጫቸውን የማስፋት ነገር አለው። አዎ፣ በጣም ለኢንቨስትመንትም በጣም ምቹ ናቸው። ፕሮጀክቱን ያው ዲስክራይብ ለማድረግ ያክል ወደ ታች ሶስት ቤዝመንት ግራውንድ ፕላስ 24 የሆነ ሙሉ በሙሉ ለመኖሪያ አገልግሎት ብቻ የተዘጋጀ ምንም አይነት የኮሜርሻል አገልግሎት የሌለው አፓርትመንት ነው የሚሆነው ማለት ነው። በጣም አሪፍ ነው ሳሙኤል። እሺ ሳሙኤል፣ እንግዲህ ቤቶቹ ከባለ አንድ እስከ ባለ ሶስት መኝታ ያላቸው ናቸው ብለኸኛል እና ምን ምን የካሬ አማራጮች ስ አሉት? ባለ አንድ መኝታ ከ80 ካሬ ጀምሮ እስከ ባለ ሶስት መኝታ እስከ 170 ካሬ ደስ አማራጭ ነው እንግዲህ ይዘን የመጣ ነው ወደ ገበያው በጣም አሪፍ አፓርትመንቱ በአጠቃላይ ምን ምን አይነት አምኒቲዎችን ወይም ደግሞ መሰረታዊ ፍላጎቶችን ያሟላል? ያው አፓርትመንቱ ቅድም ለነገርኩሽ ፉሊ ሙሉ በሙሉ ለመኖሪያ አገልግሎት ብቻ የተዘጋጀ ነው። ሶስት ቤዝመንት እንደዚሁም ደግሞ ወደ ላይ ያሉት አራቱ ወለል ሙሉ በሙሉ ለመኪና ማቆሚያነት የተዘጋጁ፣ ከአምስተኛ ወለል ግን ጀምሮ ከአራተኛ ወለል ሙሉ በሙሉ ለመኖሪያ አገልግሎት ብቻ የተዘጋጁ አፓርትመንቶች ናቸው። እሺ ሳሙኤል፣ እንግዲህ አሁን ላውንች ያደረጋችሁት ሳይታችሁ ምን ምን አይነት አምኒቲስ ወይም ደግሞ መሰረታዊ ነገሮችን ያሟላል? ያው ቅድም ለመጥቀስ እንደሞከርኩት የአሁኑ አዲሱ ላውንች ያደረግነው አፓርትመንት ሙሉ በሙሉ ለመኖሪያ አገልግሎት ብቻ የተዘጋጀ ነው። ወደ ታች ሶስት ቤዝመንት ሲኖረው ወደ ላይ ደግሞ 24 ወለል የሆነ ነው። የመጀመሪያ አራት ወለሎች ሙሉ በሙሉ ለመኪና ማቆሚያ የተዘጋጁ ናቸው። ያ ማለት አጠቃላይ ወደ ስምንት ወለል የመኪና ማቆሚያ ይኖረዋል። መኖሪያ አፓርትመንቶች የሚጀምሩት ከአምስተኛ ወለል ጀምሮ እስከ ሀያ አራተኛ ወለል ሙሉ በሙሉ መኖሪያ አፓርትመንቶች ናቸው። አፓርትመንቱ ያው ሁለት ብሎኮች ናቸው፣ ብሎክ ኤ እና ብሎክ ቢ የምንላቸው ናቸው። እያንዳንዱ ብሎኮች ላይ ሁለት የሚሆኑ ሊፍቶች እቃንም ሰውንም መጫን የሚችሉ አሟልተን ነው እንግዲህ ለደንበኞቻችን የምናስረክበው ማለት ነው። በጣም አሪፍ ነው ሳሙኤል። ግን ለፓርኪንግ የሰጣችሁት ስፔስ እንዴት ነው? በዛ ያለ ነው ልበል። ልክ ነሽ። ለፓርኪንግ የብዙ ደንበኞቻችን ጥያቄ ብዙ ሪል እስቴት ላይ ከሚነሱ ጥያቄዎች መካከል ፓርኪንግ ነው አንዱ ና ፓርኪንግ ላይ ያው ለየት ያለ ትኩረት ሰጥተን ነው እንግዲህ ለመስራት የሞከርነው እስከ አራተኛ ወለል ድረስ የፓርኪንግ ስፔስ ነው ማለት ነው። ከአምስተኛ ወለል ጀምሮ ደግሞ ሙሉ በሙሉ ለመኖሪያ አገልግሎት ነው የሚውለው ማለት ነው። በጣም አሪፍ ነው። ሳ የአከፋፈል ሂደታችሁ ምን ይመስላል? ዋጋችሁስ ምን ያህል ነው? የአከፋፈል ሂደታችን አሁን እንግዲህ ከረንትሊ በኮንስትራክሽን ላይ አራት ፌዞችን ጨርሰናል። ያ ማለት ሳይት ክሌራንስ፣ ሾሪንግ፣ ኤክስካቬሽን እና ፋውንዴሽን ወርክ የምንለውን አጠናቀን አሁን ፈርስት ቤዝመንታችን ልንሞላ በዝግጅት ላይ ያለ ነው። ለዚህ ለደረሰችበት ስቴጅ 10 ፐርሰንት ቅድመ ክፍያ ብቻ ነው የምንጠይቀው። ያ ማለት በ10 ፐርሰንት ቅድመ ክፍያ ይሆናል በካሪ አማራጮቹ መሰረት ይሆናል ማለት ነው የሚሰሉት። የቀረው ደግሞ በግንባታ ሂደት ነው እንግዲህ የሚከፈለው ማለት ነው። ስለዚህ ፕሮግሬስ ቤዝድ ነው ማለት ነው። ፕሮግሬስ ቤዝድ ነው እንግዲህ አከፋፈላችን። ሳሙኤል እንደምታውቀው እንግዲህ ከተማችን ላይ በርካታ ሪል ስቴቶች አሉ ና ከዛ ጋር ተያይዞ አልሳምን ምን ለየት ያደርገዋል? ኦኬ አልሳም ሪል ስቴት ያው አንደኛ ቀዳሚ የምናደርገው ምንድነው ሎኬሽን አመራረጣችን ነው። ከዚህ በፊትም ገንብተን ያስረከብናቸው ሳይቶች እንግዲህ ቅድም ለነገርኩሽ ቦሌ ላይ፣ ካሳንቺስ ላይ እና ደግሞ እዚሁ ሜክሲኮ ላይ ነው እና ቅድሚያ ተግባራችን ሁልጊዜ ሎኬሽን ምርጫ ላይ ነው። ሁለተኛ ደግሞ የግንባታ ጥራት ኳሊቲ እና በሰዓት በማስረከብ ነው። እንግዲህ ቅድም ሳይቱን ለማየት እንደሞከርሽው በቻይኖች ኮንትራክተር እየተገነባ ያለው ያ ማለት እንግዲህ ምን ያህል ኳሊቲ እንደሆነ ነው የሚያሳየን። ሁለተኛ ደግሞ ሎኬሽን አመራረጣችን እዚህ ሜክሲኮ ላይ እንደመሆኑ መጠን ብዙ አይነት የፋይናንሻል ዲስትሪክቶች፣ ባንኮች፣ የአፍሪካ ህብረት እንደዚሁም ከሴኩሪቲ አንፃር የፖሊስ ስቴሽኖች የሚገኙበት ቦታ ነው። በጣም አሪፍ ነው። የዴሊቨሪ ታይማች ውስጥ ምን ያህል? ዴሊቨሪ ታይማች እንግዲህ በሁለት ዓመት ጊዜ ውስጥ ነው ገንብተን ለማስረከብ ያቀድነው። እንግዲህ በሁለት ዓመት ውስጥ ለደንበኞቻችን እናስተላልፋለን ማለት ነው። መጀመሪያ ላይ በተባለው ዋጋ ነው ገዢዎች እስከ መጨረሻው የሚከፍሉት ወይስ የዋጋ ጭማሪ ሊኖር ይችላል? ያው ቀደም እንደነገርኩች ቅድመ ክፍያው 10 ፐርሰንት ነው። ቀሪ ክፍያዎች ላይ ምንም አይነት የዋጋ ወይም ደግሞ የዶላር ወይም የማቴሪያል ስሌሽን ፕራይስ ስሌሽን የምለው ነገር የለም። በተዋወሉበት ብር በዛው መጠን ነው እየከፈሉ በግንባታ ሂደት የሚሄዱት ማለት ነው። በምን ሬት ነው የምትቀበሉት? በኢትዮጵያ ብር ነው። ምንም አይነት የዶላርም ሆነ እንደዚሁም ደግሞ የማቴሪያል ስሌሽኖች የሚባል ነገር የለም። እኛ ጋር በተዋወሉበት በኢትዮጵያ ብር በዛው ልክ ነው እየገዙ የሚቀጥሉት ማለት ነው። ስለዚህ ምንም አይነት የገንዘብ ጭማሪ ምንም አይነት የገንዘብ ጭማሪ አይኖርም ማለት ነው። በጣም አሪፍ። እሺ ሳሙኤል፣ ይህንን ቪዲዮ የሚመለከቱ ተመልካቾቻችን ለመግዛት ቢፈልጉ እንዴት ነው የሚያገኟቸው? ኦኬ፣ ያው ለመግዛት ቢፈልጉ ታች የምናስቀምጣቸው ስልክ ቁጥሮች በመጠቀም ቀጠሮ በማስያዝ ቢሮ መጥተው መስተናገድ ይችላሉ። እሺ፣ ለነበረን ቆይታ በጣም አድርጌ አመሰግናለሁ። ናሚ፣ መልካም ተመልካቾቼ ከአልሳም ፕሮፐርቲስ እንዲሁም ደግሞ ከሳሙኤል ጋር የነበረኝ ቆንጆ ቆይታ ይህንን ይመስል ነበር። እንግዲህ እንደተከታተላችሁት አልሳም አዲስ ላውንች ያደረገው ሳይቱን ማለትም መሀል አዲስ አበባ ላይ ሜክሲኮ ላይ መተን አይተናል። መሀል ከተማ ላይ መኖር ለምትፈልጉ ሰዎች እንግዲህ ይሄ በጣም ቆንጆ እድል ና አማራጭ ነው ለእናንተ ብዬ አስባለሁ። ዋጋቸውም ደግሞ ከሎኬሽን አንጻር ተመጣጣኝ የሚባል ስለሆነ ይህንን እድል ተጠቀሙበት እላለሁ። ሰብስክራይብ ማድረግ እንዳትረሱ። በደና ቆዩ።